እናንተ በአስራ አምስት ዓመታችሁ ምን ትሰሩ ነበር? ምናልባት የቤት ሥራ፣ ምናልባት ከጎደኞቻችሁ ጋር ጨዋታ። አሁን ልብ ብላችሁ አምጡኝ። የአሜሪካን የደህንነት ምሽጎች በብቸኝነት ሰብሮ ገብቷል። የጠፈር ጉዞ ማዕከላትን፣ የጦር መሳሪያና የኒውክለር ምስጢሮችን የሚጠብቀውን ፔንታጎንን እና ታላቁን ናሳ ያንቀጠቀጠው የሳይበር ጥቃት ነው የምናየው። ለመጀመሪያ ጊዜ በሳይበር ወንጀል እስር ቤት የገባው ይሄ ልጅ ማን ነበር? ለምንስ አደረገ? ኮምፒውተሩን የህይወቱ እስትንፋስ ያደረገው የ15 ዓመቱ ልጅ የነካው ቁልፍ ሰሌዳው የአሜሪካን የመከላከያ ስርዓት ለሳምንታት እንዲዘጋ አደረገ። ዛሬ የጆናታን ጆሴፍ ጀምስን አስገራሚ ጉዞ እና አሳዛኝ ፍጻሜ በጥልቀት እንመለከታለን። በ1983 ዓ.ም በደቡብ ፍሎሪዳ የተወለደ ጆናታን ጀምስ ተራ ልጅ አልነበረም። የልጅነት ጨዋታን ትቶ የኮምፒውተሩን ዓለም ጠልቆ መመርመር ጀመረ። ለወላጆቹ የደህንነት ቁልፎች ለርሱ ቀላል እንቆቅልሾች ነበሩ። ገና የአባቱን ኮምፒውተር መሰረታዊ ሥርዓት የለወጠው በስድስት ዓመቱ ነበር። የማወቅ ጉጉቱ በዲጂታል ዓለም ውስጥ ገደብ የለሽ ነፃነትን ፈጥሮለታል። በእድሜ እኩዮቹ ዘንድ ጄ ተብሎ ሲጠራ በሳይበር ዓለም ግን ኮምሬድ የሚል አስፈሪ ቅጽል ስም ተሰጥቶት ነበር። ኮምሬድ ከእድሜው በላይ የገዘፈ የአእምሮ ምጥቀት የነበረው ይህ አባዜ ወደ ትልቅና አደገኛ ምስመር ወስዶት ነበር። በ1999 ዓ ም ዮናታን ከፍ ያለ ግብ መተኮስ ጀመረ። የመጀመሪያ ጥቃት የመከላከያ ሚኒስቴር አካል በሆነው የመከላከያ ስጋት ላይ ነበር። አላማው አንድ የሆነው ፔንታጎን። ይህ ተቋም የኒክሌር የኬሚካል እና ባዮሎጂካል ስጋቶችን ይመረምራል። ኮምሬድ ወደዚህ ጥብቅ ስርዓት ሰርጎ በመግባት ከ ሶስት ሺህ በላይ የኢሜይል መልእክቶችን የተጠቃሚ ስሞችን እና ምስጢራዊ የይለፍ ቃሎችን ስሰርቅ ነበር። የአሜሪካን የጸጥታ ሰዎች በድንጋጤ ጥሏቸዋል። የኮምሬድ ዓላማ ሁለት ናሳ። ዮናታን ከዚህ በላይ ሄደ። የአልባማን የናሳ ማርሻል የጠፈር በራሪ ማይከልን ሰብሮ ገባ። ከጠፈር ተጓዦች ህይወት ጋር የተገናኘውን ዓለም አቀፍ የጠፈር ጣቢያ አይኤስኤስ ውስጥ ያለውን የሙቀት እና እርጥበት መቆጣጠሪያ ሶፍትዌር ምንጭ በእጁ አስገባ። ይህ ሶፍትዌር ብቻ አንድ ነጥብ ሰባት ሚሊዮን ዶላር የሚገመት ነበር። በውጤቱም ናሳ ስርዓቱን ለሶስት ሳምንታት ሙሉ ለመዝጋት ተገዶ ነበር። ይህ መዘጋት ከ40 ሺህ ዶላር በላይ ክሳራ አስከትሎ ነበር። ታዳጊው ዮናታን አሜሪካን በሙሉ ተቆጣጠራት። በኋላም ሆዱ በጣም ደካማና በቀላሉ የሚሰበር ነው ስልም ተደምጠዋል። ይህ ደግሞ ለልዕለ ሃያለው አገር እጅግ አሳፋሪ ታሪክ ሆኖ ተመዝግቧል። የዮናታን የዲጂታል ጀብዱ ግን ብዙ አልቆየም። ጥር 26 ቀን 2000 ዓ ም በማለዳ ላይ የኤፍቢአይ ወኪሎች የናሳ ባለስልጣናት እና ፖሊሶች ፍሎሪዳ የሚገኘውን ቤቱን ከበቡት። አራቱን ዴስክቶፕ ኮምፒውተሮቹ እና ላፕቶፑን ጨምሮ ሁሉንም የዲጂታል መሳሪያዎቹን ወረሱበት። መስከረም 2000 ዓ.ም ፍርድ ቤቱ የዓለምን ትኩረት በሳባ ውሳኔ የዮናታን ጀምስን በዩናይትድ ስቴትስ ታሪክ በጠለፋ ወንጀል የተፈረደበት የመጀመሪያ ታዳጊ አደረገው። ቅጣቱ 18 ዓመት እስኪሞላው ድረስ የስድስት ወር የቤት ውስጥ እስራት እና ኮምፒውተሩን ለመዝናኛ መጠቀም መከልከል። በተጨማሪም ለናሳ እና ለፔንታጎን የይቅርታ ደብዳቤ እንድጽፍ ነበረ። ይህ ቅጣት የችሎታውን ብርሃን በአግባቡ ካልተጠቀመ ምን ያህል ከባድ ዋጋ እንደምከፍል አመለከተ። ብዙዎች የዮናታን ታሪክ በዚህ ያበቃል ብለው ነበረ፣ ግን አልሆነም። ከእስር ከተፈታ በኋላም ሕፃኑ ሃከር የሚለውን ስም ጥላ ሆነው ተከተለው። የመረጃ ጠላፊ የሚሰጠውን ውስጣዊ ደስታ ያጣው ዮናታን በዛ ልክ በህይወቱ ውስጥ ራሱን መፈለግ ተሳ ነው። በ2007 ዓመተ ምህረት በሌላ ታላቅ የጠለፋ ወንጀል ቲጄኤክስ ተጠርጥሮ እንደገና ምርመራ ውስጥ ገባ። ምንም እንኳን ከዚህ ወንጀል ጋር ግንኙነት እንደሌለው ብናገርም የፍትህ ስርዓቱ ላይ ያለውን እምነት ሙሉ በሙሉ አጣ። ዮናታን በማስታወሻ ላይ እንዲህ ብሎ ጽፎው ነበር እውነት እውነት እላቸዋለሁ፣ እኔ በቲዲኤክስ ኩባንያ ላይ ከደረሰው ወንጀል ጋር ምንም ግንኙነት አልነበረኝም። ነገር ግን በፍትህ ስርዓቱ ላይ ደግሞ ምንም እምነት የለኝም፣ ብሎ ጽፎ ነበር። ይህ ስለ ንቦናዊ ቀውስ መቋቋም ያቃተው ዮናታን ጀምስ ግንቦት 18 ቀን በ2008 ዓም በ24 ዓመቱ በራሱ ላይ ተኩሶ ህይወቱን አጠፋ። ዓለምን ጉድ ያስባለው ብሩህ አይምሮ ያለው ታዳጊ በራሱ እና በስርዓቱ ጫና ተሸነፈ የዮናታን ጀምስ ታሪክ እጅግ መሳጭና አሳዛኝ ነው በአንድ በኩል የሰው ልጅ አይምሮ ገደብ የለሽ አቅም እንዳለው ያሳየ ሲሆን በሌላው በኩል ደግሞ ያልተገራ አቅም ምን ያህል አውዳሚ ሊሆን እንደሚችል የሚያሳይ ጠንካራ ማሳየ ነው ይህ ታሪክ በመንግስታት ደረጃ የሳይበር ደህንነት ህጎችን እንድጠብቁ አድርገዋል ታዲያ እናንተ ምን ትላላችሁ ዮናታን ጀምስ የወንጀል ሰለባ ነው ወይስ ድርጊቱ የሚገባውን ቅጣት ያገኘ ወንጀለኛ ነው? ያልተገራ ብሩህ አእምሮ በምን መልኩ መመራት አለበት? አስተያየታችሁን በኮሜንት መስጫ ላይ ያስቀምጡልኝ። ቪዲዮውን ከወደዳችሁ ላይክ እና ሼር በማድረግ ለሌሎች እንድደርሱ አድርጉ። ገና ሰብስክራይብ ያላደረጋችሁ ደግሞ የደውል ምልክቷን ተጭናችሁ ቤተሰባችንን ተቀላቀሉ። በምቀጥለው ጊዜ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።